ሰበር፣ አሳዛኝ ዜና። ዛሬ መስከረም 21 2018 ዓ.ም በአማራ ክልል ምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን ዓመታዊ ክብረ በዓልን አስመልክቶ ከጠዋቱ 1 ሰዓት 45 ላይ እየተሰራ ያለው ቤተክርስቲያን እየተጎበኘ ባለበት ሰዓት ለፊኒሺንግ የተረበረበ እንጨት ተደርምሶ እስካሁን ከሰባት በላይ ሰዎች የሞቱ ሲሆን በበርካታ ሰዎች ላይ ጉዳት መድረሱን በስፍራው የሚገኙ የመረጃ ምንጮቻችን ገልጸዋል። እስካሁን የተጎዱና የሞቱ ሰዎች በሰው ኃይል እየወጡ ሲሆን፣ ሁሉም የመንግስት አካላት ቀይ መስቀልን ጨምሮ ትብብር እንፈልጋለን ሲሉ ጥሪ አቅርበዋል። እስካሁን አስከሬን እየወጣ ሲሆን፣ አረርቲ የሚገኙ ሙሉ የመንግስትና የግል ጤና ተቋማት በተጎጂዎችና በአስከሬን ሞልተዋል ብለውናል። በምንጃር አረርቲ ማርያም ቤተክርስቲያን በደረሰው አደጋ እስካሁን የሰባት ሰዎች ህይወት ሲያልፍ በርካቶች ላይ ከባድና ቀላል ጉዳት ማጋጠሙ ተገልጿል። በምንጃር ሸንኮራ ወረዳ አረርቲ ማርያም የተረበረበ እንጨት ተደርምሶ የሰባት ሰዎች ህይወት ሲያልፍ ከሁለት መቶ በላይ ሰዎች ከባድና ቀላል ጉዳት እንዳጋጠማቸው የወረዳው ፖሊስ መምሪያ ለኢትዮ ኤፍኤም አስታውቋል። የወረዳው ፖሊስ መምሪያ ኃላፊ ኢንስፔክተር አህመድ ገበየው ለኢትዮ ኤፍኤም እንደተናገሩት በቤተ ክርስቲያኑ የሚከበረውን ዓመታዊውን የቅድስት ድንግል ማርያም በዓለ ንግስ አስመልክቶ እየተሰራ ያለው ቤተ ክርስቲያን እየተጎበኘ ባለበት ሰዓት ነው የተረበረበው እንጨት የመደርመስ አደጋ አጋጥሞት ከባድ አደጋ የደረሰው። ተጎጂዎችን አደጋ ከደረሰበት አካባቢ የማንሳት ስራ አሁንም እየተሰራ መሆኑን ያነሱ ሲሆን በመንግስት በግልና በመከላከያ ሆስፒታሎች የሕክምና እርዳታ እየተደረገላቸው መሆኑን ተናግረዋል። በተያያዘ ዜና የሰሜን ሸዋ ሀገረ ስብከት በሰሜን ሸዋ ዞን በምንጃር ሸንኮራ ወረዳ በአረርቲ ከተማ አስተዳደር አረርቲ ማርያም ቤተ ክርስቲያን ዓመታዊ ክብረ በዓልን አስመልክቶ ከጠዋቱ 1 ሰዓት 45 ላይ እየተሰራ ያለው ቤተ ክርስቲያን እየተጎበኘ ባለበት ሰዓት ለፊኒሽንግ የተረበረበ እንጨት ተደርምሶ በበርካታ ምዕመናን ላይ የሞትና የአካል ጉዳት ደርሷል ብሏል። በመሆኑ ለሞቱትና ለተጎዱ ቤተሰቦች መጽናናትን መኛለን። የደረሰው የጉዳት መጠን በዝርዝር አጣርተን እናሳውቃለን ብሏል።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 በቁጥራቸው በውል ያልታወቀ በርካታ ሰዎች ሕይወታቸው ወዲያውኑ አልፏል። ርብራቡ የተጫናቸው ሌሎች ተጎጂዎች ከፍርስራሽ ስር የማውጣቱ ሥራ ተጠናክሮ መቀጠሉ ተገልጿል። ይህ አሳዛኝ ክስተት የተፈጸመው ዛሬ መስከረም 21 ቀን 2018 ዓ ም ነው። ለሞቱት ወገኖቻችን ነፍሲ ማር ሰበር አሳዛኝ ዜና እስካሁን በሆስፒታል የተረጋገጠ የ22 ሰዎች ህይወት አልፏል። የአረርቲ ከተማ ሰላምና ጸጥታ መምሪያ በአረርቲ ከተማ አረርቲ ማርያም ቤተ ክርስቲያን ዓመታዊ የቅድስት ድንግል ማርያም ክብረ በዓል ላይ እየተሰራ ያለው ቤተ ክርስቲያን እየተጎበኘ ባለበት ሰዓት ለፊኒሽንግ ሥራ የተረበረበው እንጨት ተደርምሶ በርካታ ምዕመናን ላይ የሞትና የአካል ጉዳት መድረሱ ይታወቃል። እስካሁን ትክክለኛ የሟቾችና ተጎጂዎች ቁጥር አልታወቀም። አሁንም ሰዎችን ከተናደው ርብራብ የማውጣት ስራ እየተሰራ ነው። የአረርቲ ከተማ ሰላምና ጸጥታ መምሪያ የጉዳቱ መጠን ከፍተኛ በመሆኑና ከእንጨት ርብራቡ ስር ያልወጡ ሰዎች በመኖራቸው የጉዳት መጠኑን መገመት አስቸጋሪ እንደሆነ ለብሔራዊ ቴሌቪዥን ጣቢያ ገልጿል። መምሪያው ከሆስፒታል በተረጋገጠው እስካሁን የ22 ሰዎች ህይወት ማለፉን እንዲሁም በተጨማሪ 55 ሰዎች ላይ ከመካከለኛ እስከ ከፍተኛ ጉዳት መድረሱን አሳውቋል። ለተጎጂዎች የመጀመሪያ ሕክምና በአንድ ሆስፒታልና በአራት ጤና ጣቢያዎች እየተሰጠ ሲሆን ከፍተኛ ጉዳት የደረሰባቸው አምስት ተጎጂዎች ለተጨማሪ ሕክምና ወደ አዲስ አበባ ተልከዋል። ተጎጂዎችን ለማትረፍ ህብረተሰቡ ጥረት እያደረገ ሲሆን፣ አሁንም ድረስ ከርብራቡ ስር ያልወጡ ዜጎችን ህይወት ለማትረፍ እና ህክምና እንዲያገኙ ለማድረግ ርብርብ እየተደረገ ነው።